ማሚ ነኝ አርቲስቷ፣ ለማታውቁኝ። በካንሰር በጣም ብዙ አመት የምሰቃየ ነበረ። እድሜ ለህዝብ ታዋቶልኝ ቱርክ ሂጅ ታክሜ ከካንሰር ድኝ። እድሜ ለእናንተን ያቅም ኑሮ ሳይሆን ፈጣሪ እናንተን ስለሰጠኝ የለተዋለት ነው። ለኦፕሬሽን የተባልኩት ለሀያ 20 ዓመት ነበር የምሰቃየው። የለተዋለት በ16 አምና የጾም ጾሜን ጨርሼ ይዘውኜ የአስራ ስድስት ኦፕሬሽን ተባልኩኝ እናቴ አደራሽን አልኳት የጓደለኝ ነበረ ሁሌ ምሳ እገባለሁ በጠፋው ጊዜና ፈራሁ ፈርቻ አላውቅም እናቴ አደራሽን አንቺ ቅድሜ ብዬሽ ቆማ በአምስት ሰዓት አክብሯኝ ድኜ ከካንሰር ድኜ ያሁኑ በሽታ ያሁኑ ቁስን በሙቀሃ ነበር የምሸናው ያሁኑ ቀርቶ ለሀገሬ ደርሼ ለስጋ ደቡ ለወቅቼ በእናንተ ዓይነት መብራን እልል ብላችሁ አመስግኑልኝ። ከፈተና እንዳልገባ አሁን ጸሎታቸው አይለየ ስለ ጤና አስገባለሁ። ድንግል ክብር ታክብርልኝ፣ እድሜና ጤና ይስጥልኝ፣ ሀገሬን መድሃንያን ይጠብቀልኝ። እልል ብላችሁ አመስግኑላት። የሀገር ባለውለታ ናት። ብዙ ወጣቶችን በፊልሞቿ አስተምራለች። የምትወደድ አርቲስት ናት። ሁላችንም ደንግጠን ነበር። ክፉ ነገር ነበር የሆነላት። አምላክ ቅዱሳን እግዚአብሔር አምላክ እንዲህ ስለታደጋ ትልል ብላቸው አመስግኑላት። በእውነት አምርጻለች። ለኪዳነ ምህረት ጥላ ይዞ መጥቷል። መብራት ትቀበልላቸው። አመስግኑላቸው፣ አመስግኑላቸው። እሺ ከባድ ጉዳይ ነበረብኝ፣ ተፈቶልኛል እመብርሃንን አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው፣ አዛኝቷን ለምኑላቸው እሺ። አሞይ ነበር ኪዳነምህረት አድናኛለች፣ አመስግኑልኝ እህታችን ሰው ልኮኝ ነው ብላለች። አመስግኑላት፣ እመብርሃን ደርሳላታለች። አመስግኑላቸው፣ አመስግኑላቸው እሺ። እናት አሟት ነበር፣ መብራን አድናልኛለች። አመስግኑልኝ አመስግኑላቸው። እሺ። ወለት ተብራን ለድንግል ማርያም የነገርኳት ስለቴ ደርሶልኛል ብሎ ጧፉን እጣኑን ጥላውን ተሸክሞ መጥቷል። ልመብራን ባሉበት ትጎብኝልን። እሺ። ገብረ መስቀልን በጸሎት አስቡልን። እዛ ጋር አድርገው ወንድማችን። እሺ። ልጆቼ በረሀገር ናቸው ያሉት አስቡልኝ ብለዋል። አስቡላቸው። ለስጋው ደሙ ስላበቃችኝ እመቤቴን አመስግኑልኝ ብለው አስራ ስድስት ብር ይዘው መጥተዋል። እልል ብላቸው አመስግኑላቸው። ወደ ስራይ ስለ ተመለስኩ ድንግል ማርያምን አመስግኑልኝ፣ አመስግኑላቸው። በጣም ተጨንቄ ነበር፣ እመብራን ደርሳልኝ አለች፣ አመስግኑልኝ። እመብራን ስለቴን ሰምጣኛለች እልል ብላችሁ አመስግኑልኝ። የልቤን መሻት እመብራን ፈጽማልኝ አለች፣ አመስግኑልኝ። እሺ ጡቴን ከመቆረጥ አድናልኝ ያለች እልል ብላችሁ አመስግኑልኝ። አመስግኑላቸው። ጸበሉን ጠጥቼ ከወዴ ነፍሳት ወጥተው ድንግል ማርያም ምራኛለች አመስግኑልኝ። እመብራን ትድረስ ለወንድማችን ለቅዱስ ቁርባን አብቂ ብያት አብቅታኛለች እልል ብላችሁ አመስግኑልኝ። ስለቴን እመብራን ሰምታኛለች እልል ብላችሁ አመስግኑልኝ። እህቴ በሰው አገር ነው ያለችው ትጠብቅልኝ ብለዋል። አመስግኑላቸው። እዚ፣ እሺ እናታችን ልጄ ውጪ ነው ያለችው። በውጭ ሀገር ነበር የምትኖረው ከምትሰራው ላይ ለሰሚነሽ ኪዳነምህረት ልካለች። ባለችበት እንድትጠብቅልኝ መብራት እንድትጎበኝልኝ ጸልዩልኝ ብለዋል። ባለችበት መብራት እንድትጠብቅልኝ ከርሶ ጋር ታገናኝልን። እናታችን አይዞት እናታችን፣ መብራት ተማረልሁት እመብራን ስለቴን ስለሰማችኝ አስቡልኝ ብለዋል። አስቡላችሁ አመስግኑላቸው። እሺ እመብራን ስራ ሰጣኛለች። እልል ብላችሁ አመስግኑልኝ አመስግኑላቸው። ወንድሜ ወታደር ነበር። እመብራን ለደጁ አብቅታልኛለች አመስግኑልኝ። ልጅ ስጪም ብያት እመብራንን ለምኛት ነበር ደርሳልኛለች። አመስግኑላቸው። ኪዳነምህረት እናቴን ስለቴን ሰምታኛለች። እልል ብላችሁ አመስግኑልኝ አመስግኑላቸው። ልጄ ናት የላከችሁ፣ ባለችበት ትጠብቅልን እናታችን። እሺ፣ በከባድ ያመኝ ነበር ገሏን አዝዬ ምልክት አግኝቻለሁ፣ አመስግኑልኝ አመስግኑላቸው። እሺ፣ የክርስትና ስሟ ማን ነው? ወለተ ሰንበት። እሺ፣ ቀሲስ ወለተ ሰንበት የልጃቸውን ስጦት አምጥተዋል መዝግቡላቸው። እሺ፣ ያው እናታችን ቁጥጥር ነው ይንገሩት፣ ነገርኩልዎት እኮ እ እሺ እህታችን ልጄ ውጭ ሀገር ነበር ያለው። እመብራን ትማርልኝ፣ አመስግኑላቸው። የልቤን ሁሉ መሻት እመብራን ትፈጽምልኝ፣ አመስግኑላቸው። ኪዳነ ምህረት የእናቴን ስለሰምታልኝ ያለች ትቀበልልን እህታችን፣ አመስግኑላቸው። እመብራን ስለቴን ሰምታኛለች፣ አመስግኑላቸው። ጸሎቴን ኪዳነ ምህረት ትቀበልልኝ፣ አመስግኑላቸው፣ አመስግኑላቸው። እህታችን እመብራን ትቀበልልሽ፣ አመስግኑላት። እሺ ስራ ስጪ ብዬ ለምኛት ነበር፣ መብራን ሰጣኛለች። እልል ብላችሁ አመስግኑላቸው። እሺ ከዳሼን ካፌ ሰራተኞች ለኪዳነ ምህረት ያሰባሰብ ነው ነው ብለው ይዘው መጥተዋል። አመስግኑላቸው። ኪዳነ ምህረት ስለቴን ሰምታኛለች። አመስግኑልኝ። አመስግኑላቸው። እሺ አስራት በኩራቴን ብሎ ወንድማችን ለኪዳነ ምህረት ሰባት ሺህ አንድ መቶ አርባ ብር በገዳሙ አካውንት አስገብቷል። እልል ብላችሁ አመስግኑላቸው። እሺ ልጅ ታማብኝ ነበር አድናልኛለች። አመስግኑልኝ። ስጨነቀኝ ጉዳይ ነበር ተፈቶልኛል። አመስግኑላቸው። ህይወቴ ተመሰቃቅሎ ነበር መብራን ገብታበታለች። አመስግኑልኝ። ሆዴን ያመኝ ነበር የማር ጸበሏን ጠጥቼ ድንግል ማርያም አድናኛለች። አመስግኑላቸው። እግሬን ያመኝ ነበር እዚህ መጥቼ ተጠምቄ ድንግል ማርያም አድናኛለች። እልል ብላችሁ አመስግኑልኝ። እመብርሃን የነገርኳትን ሁሉ ሰምታኛለች። እልል ብላችሁ አመስግኑልኝ። አመተ ኢየሱስ በጸሎት አስቡኝ። ስሜንም መብርሃን ታቀዋለች። አመስግኑላቸው። ከባለቤቴ ጋር ሰላም አልነበረንም። ድንግል ማርያም ትግባበት። አመስግኑላቸው። ልጄን አሞብኝ ነበር። ድንግል ማርያም አድናልኛለች። አመስግኑልኝ። እህተ ሥላሴ እባላለሁ። ያለሁት ሳውዲ ነው፣ በውጭ አገር ነው ያለሁት። ወላዲት አምላክ ድንግል ማርያም እንድትደርስልኝ ጸልዩልኝ ብለዋል። ድንግል ማርያም እንለምኑላቸው። ክፉ አስር እያስጨነቃቸው ነው፣ መብራን ትደርስላቸው። እሺ፣ አመስግኑላቸው። እመብራን ትቀበልልዎት። የልጄን እሺ፣ የልጄን ሕይወት መብራን ታስተካክልልኝ ብለዋል። አመስግኑላቸው። ድንግል ማርያም ትቀበልላቸው። እሺ፣ እመብራን ትድረስላቸው። ድንግል ማርያም ትቀበልልዎት። ወድቄ እጄ ተሰብሬ ነበር፣ መብራን ደርሳልኝ አለች። አመስግኑልኝ። መውጫ መግቢያ ተዘግቶብኝ ነበር፣ ወላዲተ አምላክ ድንግል ማርያም በቸርነቷ አስተካክላልኛለች ብለዋል። አመስግኑላቸው። እሺ እህት ወንድሞቼ በስደት ናቸው ያሉት፣ እንድጠብቅልኝ ለምኑልኝ ብለዋል። እመብርሃን ትቀበልላቸው። እህቴ ታማ ነበር፣ እመብርሃን አድናልኛለች። መጨረሻዋን ታሳምርልኝ እሺ ባለቤቴ ሸዋሮቢት እስር ቤት ሄዶ ነበር የካቲት ኪዳነ ምህረት በለተቀኗ ባለቤቴን ከስራ ትፈታልኛለች፣ አመስግኑልኝ ብለዋል። እሺ እህታችን ባለበት ወላዲተ አምላክ ትጠብቅልን ወንድማችንን። እሺ ልጄ ነው ልቤን አሞኝ ነበር መብራን አድናኛለች፣ አመስግኑልኝ። እሺ መዝግብ ቀሲስ ተክለ ዮሐንስ በጸሎት አስቡኝ ብለዋል። እሺ እሺ ታምሜ ነበር መብራን እንድትጎበኘ ይጸልዩልኝ ብለዋል፣ አመስግኑላቸው። ወንድማችን የተላከውን መልእክት እሺ፣ እመብርሃን ባሉበት ትጠብቅልን፣ ወላዲተ አምላክ ድንግል ማርያም ትድረስልን። እሺ እናታችን እመብርሃን ትጠብቅልን፣ ባሉበት ትጎብኝልን። እሺ ልጄ የላከችው ስጦታ ነው ብለዋል። ለምስክርነት አብቂ ብዬ መጥቼ ነግሪያት ነበር የወደ እጇ አምጥቻለሁ፣ አመስግኑልኝ ብለዋል። አመስግኑላቸው የልቤን መሻት መብራን ሞልታልኛለች። አመስግኑልኝ። እሺ እሺ፣ እህታችን ሰሚነሽ ኪዳነ ምህረት የነገርኳትን ሁሉ ፈጽማልኛለች። እኔን የሰማችና አንተንም ትስማ። ካገኘነው አስራት በኩራት ላይ አንድ መቶ ሺህ ብር አስገብተናል፣ አመስግኑልን ብለዋል። ወልደ ቢካኤል፣ እህተ ስላሴ ወለታናና ኪዳነ ማርያም ይባላሉ። አንድ መቶ ሺህ ብር አስገብተዋል። እልል ብላችሁ አመስግኑላቸው። እልል ብላችሁ አመስግኑላቸው። እሺ እሺ እመብራን የምትፈልጊውን ሁሉ እመብራን የልብሽን ሁሉ ታድርግልሽ። ታችን እሺ እናታችን በገቢ ማሰባሰቢያ ወረቀት ያሰባሰቡትን ገንዘብ ለድንግል ማርያም አምጥተዋል። እመብራን ትጠብቅልን።